ሰላም ውድና የተከበራችሁ የሴናም ቤተሰቦች እንደምናላችሁ፣ ደህና ናችሁ ወይ? ዛሬ ደግሞ ልብ ሰባሪ ታሪክን ይዘን ቀርበናል። እስከ መጨረሻ ተከተሉ። የልጄን አስከሬን ማየት እፈልጋለሁ ያለች አንዲት እናታችን በፖሊስ ተደበደበች። አያንቱ ተስፋሁን ትባላለች። ከቤተሰቦቿ ጋራ በነቀምት ከተማ ትኖር ነበረ። ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሽጣ ቤት ተቀጥራ ትሰራለች እና እዛ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ፣ ካጣች ቆሎም ቢሆን ገዝታ ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም ይወዷታል። ከሁለት ሳምንት በፊት የአያንቱን እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ አንድ ተኩል ላይ ትገባለች ተብሎ ሲጠበቅ በዚያን ቀን አልመጣችም ቀራች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች ስልኳ ግን ያነሳው ፖሊስ ነበር ከሰው ጋራ ተጣልታ ትንሽ ተጎድታ ሆስፒታል ገብታለች እናትና አባቷ ሆስፒታል እንዲመጡ ነገራቸው ቤተሰቦች እየጮሁ ግራ ተጋፍተው ወደ ሆስፒታል በረሩ ሆስፒታሉ ሲደርሱ ያዩት ማመን አቃታቸው ፖሊስ አስከሬን ባሻላ በሸራ ጠቅልሎ ከተሽከርካሪ ሲወርዱ ተመለከቱ። እናት አባትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች ብሎ ጠየቃቸው። አያንቱ ራሷን አጥፍታለች ሲሉ ለቤተሰቡ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋራ ተጣል ተጣልታለች ብሎ ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶቹ አታይም በማለት ደበደቧት። ያ ያንቱ ወንድምና እህት እንዳያዩ ቢከለክሉም በፖሊስ እየተደበደቡና እየተገፈታጠሩ ቢሆንም በሸራ ውስጥ አዩ። እራሷን እንዳጠፋች ለማስመሰል ትንሽ የገመድ መርሃብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት ማዣም የለም። ቲሸርቷን መሬት ላይ እንደተጎተተ ያሳያል። በአይነቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ከመጡት ሰዎች አንዱ ፈንጠር ብሎ ድምፁን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሸሽ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር እንዳይመጣ ይለዋል። እሺ አሁን ለማን ነው አቤት የምባለው እስከ መቼ ነው ማንን የፈለገውን ፈጽሞ እንደፈለገው የሚሆነው የድሆች የንጹሐንስ ደም በከንቱ የሚቀረው አያንቱ ያለ ምርመራ ያለ ፍትህ ተቀበረ ተቀብራለች አፈር ለብሳለች አታይም አሰማም ቤተሰቦቿ ግን በእንባና በሀዘን እየተሰቃዩ ነው መብታቸውን መመኪያቸውን አይናቸውን አጥቷል፣ ባዶ እጃቸውን ቀርቷል። አግብታ ታኩራናለች እንጂ በዚህ መልኩ ሞታ ትቀበራለች አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂ አልሆነም። ቤተሰቡ በራሳቸው መንገድ ሄዶ የጠረጠሩት አለ። ጥርጣሪያቸውን ለፖሊስ ተናግረዋል፣ ግን እስካሁን ምንም ነገር አልተፈጠረም። ዘንድሮ እውነትህን ብትናገር የሚሰማ የለም። በጣም ነው የሚያሳዝነው። ልብ ሰባሪ ነው። ፍትህ ለሀያንቱ ፍትህ በየቦታው ለሚገደሉ ህጻናትና ሴቶች እላሉ። ወይም ውድ ቤተሰቦች ታሪኩ ይሄንን ይመስላል።